አዲሱ ዓመት ችግሮቻችንን በውይይት የምንፈታበት እንዲሆን የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርዓያ ጥሪ ያቀረቡ ትውልዱ ትላንት ከተብላሹ እድሎች ተምረው በአዲሱ ዓመት ለሰላም እንዲሰራም ጥሪ ያቅርቧል። አንዱ አለ ነው አለመግባባትና ግጭቶች ቢበዙም ዘመን በዘመን ሲተካ ነባሩ ዓመት አልፎ አዲሱ ሲመጣ የሰው ልጅ እንደ ጊዜው ሁሉ አዲስ ተስፋው ጋር ያነጋል ሰላምና አብሮነትም እንዳደዩ ያብቡ ዘንድ ይመኛል የምኞትም የራሳቸው ጭምር እንደሆነ አዲሱን ዓመት አስመልክተው ካሚኮ ጋር ቆይታ ያደረጉት የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርዓያ ይናገራሉ በጣም ሰፋፊ ግጭቶች ነበሩብን በዛ ግጭቶች ውስጥ ህይወትን የመሰለ ክቡር ነገር አጥተናል ያ ብቻ አይደለም የአካል ጉዳትን አስተናግደናል ያ ብቻ አይደለም የአእምሮ ስብራትን ያስተናገድን ነው እና እነህ ነገሮች በምናይበት ጊዜ እንግዲህ ሌላ ሌላውም ተጨምሮ በተለይ ተፈጥሮ ዋየውም ጨምሮ አሁን በቅርቡ ያስተናገድናቸው የመሬት መንሸራተት፣ ጎርፍ የመሳሰሉት ሁሉ ያሙናል። እኚህ ሁሉ ሰው ሰራሹ ደግሞ እዛ ላይ እኛው የሰራ ነው ሲጨምርበት ደግሞ የበለጠ ያሳምማል። ና እኚህ ሁሉ እንግዲህ አልፈውልን ተፈጥሮውን ጸሎታችንን ወደ ላይ እያንጋጠጠን ወደ እግዚአብሔር እያንጋጠጠን፣ ሰው ሰራሹን ግን ራሳችን እየቀረፍን ምን ሄድበት ዓመት እንዲሆንልን እንመኛለን። ኑሮ እንዲቀልልን እንመኛለን። አንድ ጊዜ ጠግበን እንድንውለን እንድናድር እንመኛለን። ሰላም እንዲመጣልን እንፈልጋለን። ሕመም እንዲቀንስልን እንፈልጋለን። ስለዚህ ለአካባቢያችንም ለዓለማችንም ሰላም እንዲሆንልን የምንመኝበት እና በዛ ተስፋ ውስጥ የምንሸጋገርበት ዓመት ይሆናል ብዬ ተስፋ አደርጋለሁ ፕሮፌሰር መስፍን እንደሚሉት ትላንት በእኛ ትውልድ በርዕዮተ ዓለም ግጭት ካለቀው ኢትዮጵያዊ በብዙ እጥፍ የሚልቅ አሁን እያለቀ በመሆኑ ትውልዱ ከዚህ ተምሮ ለቀጣይ ጎጂ ትርክት በማይተክልበት መንገድ መጓዝ ይገባዋል ሲሉ ይመክራሉ እኔ ሁልጊዜም የእናንተ ትውልድ እኛን ይወቅሳል ስልሳዎቹ ይለናል እኔ ደግሞ እናንተን መልሼ ይወቅሳለሁ እንዴት እናንተ እስከኛ አልተማራችሁም እኛ መቶ ሀምሳ ሺህ ሰው ገብረን ነው፣ መቶ ሺህ ሰው ገብረን ነው። ከእኛ የበለጠ ባለመማራቸው ደግሞ እናንተም ተወቃች ነው የምትሆኑት። የሀገር ስብራት ማለት እነኚህ ትርክቶች በዚህ ዘመን እኮ ሰሜን ላይ ይህን ያህል ሕዝብ አልቋል፣ ምዕራብ ላይ ይህን ያህል ሕዝብ አልቋል፣ ምስራቅ ላይ እንደዚህ ተሆኗል፣ ደቡብ ላይ እንዲህ ተሆኗል። እነኛ ትርክቶች በስሜት የሚነገሩ ይሆኑና። መቶ በመቶ ማስረጃም ያልቀረበባቸው የቀረበባቸው የሆኑና ምን ሆነ ይቀጥላሉ ትርክ ተሆነ ይቀጥላሉ። በዚህ ዘመን ያለው የግጭት መስዋዕትነት የሚከፍለው ትውልድ ከየትኛውም ጊዜ የበለጠ ነው የሚሉት ኮሚሽነሩ ተመሳሳይና አንድ አይነት ማህበረሰብ ሆኖ ሳለ ላለመግባባት ሳይሆን ለአንድነትና ለሰላም ሊሰራ ይገባዋል ብለዋል። በሳይንስ የእኛን ጂን አወቃቀር ብናስመረምረው ተመርምሯል ካሁን በፊት ዘጠና ዘጠኝ ነጥብ ዘጠኝ ገደማ ተመሳሳይ ነን። ከደቡብ ጫፍ ጀምሮ እስከ ዛላንበሳ ከምስራቅ ጫፍ ጀምሮ እስከ ምዕራብ ያሉት ጫፍ ድረስ ያሉት ኢትዮጵያውያን አንድ አይነት ሆነናል። ብዙ ችግሮችን አሳልፈናል፣ ተበዳድለናል። አዎ፣ ብዙ ግፎች ተፈጽሟል። አዎ፣ ብዙ መልካም ነገሮች ነበሩ። አዎ፣ ብዙ መልካም ሴቶች አሉ። አዎ፣ አገራዊ እምነቶች የዳበሩባት ይህ ሁሉ ያለን አገሮች ነን፣ ህዝቦች ነን። ይህንን በመልካም ነገር አልተጠቀምንበትም። ማንም ሰው አንገብጋቢ ጥያቄና ጉዳት ሳይኖርበት የጦር መሳሪያ ያነሳም ብለው ጥያቄያቸውን ይዘው የሚታገሉትን ሁሉ እንኳን አደረሳችሁ ብለዋል። 2017ም ችግሮች በመሳሪያ ሳይሆን በንግግር የሚፈታበት እንዲሆን ጥሪ አቅርበዋል። ስለዚህ አሁንም እንግዲህ ደጋግሜ የምለው ምንድን ነው አሁን በየቦታው ያሉ ወገኖቻችን አሉ እና እንግዲህ አንዱ የድርድር ሂደት አለ በዛ ላይ በቀጥታ ምክክርን ማካሄድ ይቻላል። አለበለዚያ ደግሞ ድርድርን አካሂዶ ተኩስ አቁሙም ብሎ ተነጋግሮ በሌሎች ሌሎች ሂደቶች ላይ ከዛ ደግሞ ወደ ምክክር መሄድም ይቻላል። እነኝህ ሁለቱም ሂደቶች የሚያስኬዱ ናቸው። እኛ በተደጋጋሚ የኢትዮጵያ ሃገራዊ ምክክር ኮሚሽን ጥሪ አቅርቧል። ለድርድር የሚሆኑትን ነገሮች ማመቻቸት ሁሉ እንችላለን። መንግስትም ላይ ጫና ማድረስ እንችላለን። ምክንያቱም እስከዚያ ድረስ መንግስት በወቅቱ ስንቋቋም አዋጁም ላይ መብት ሰጥቶናል። ስለዚህ ያንን ተጠቅመን ወደ ምክክሩ መምጣት ይሻላል የሚለውን ጥያቄ በየጊዜው እያደረስን ነውና፣ ምናልባትም እንግዲህ እናንተን የሚሰሟችው ከሆነ በዚህ አጋጣሚ ለእነሱም እንግዲህ መልካም አዲስ ዓመት እየተመኘው ለሁላችንም፣ ይሄ ለከሌ ለከሌ የሚባል አይደለም። እንግዲህ 2017 ከሁሉም በላይ ከ2016 በተሻለ የሰላም ጊዜ እንዲሆንልን ለሁላችንም እመኛለሁ።